የወሊድ መቆጣጠሪያ መርፌ ማለት ወደ ሲስተም የሚገባ ከፕሮጀስትሮን ሆርሞን የተሰራ የላይኛው ክንድ ጡንቻ ላይ ዘጠና ዲግሪ የሚሰጥ የወሊድ መቆጣጠሪያ መርፌ ነው። ይህ የወሊድ መቆጣጠሪያ መርፌ ዲፖ ሜድሮክሲ ፕሮጀስትሮን አሲቴት የሚባለው ልክ እንደ ተፈጥሮ ፕሮጀስትሮን ሆርሞን በሰውነት ውስጥ እንደ አለው አይነት ማለት ነው። ይህ ፕሮጀስትሮን ሆርሞን ያለው ሲሆን ለሶስት ወር ያገለግላል። በአንጻሩ ይህ የወር የወሊድ መቆጣጠሪያ መርፌ ሁለቱንም ሆርሞኖች የያዘ ሲሆን፣ ኢስትሮጅን እና ፕሮጀስትሮን ናቸው። እንዲም ሳይክሎፌም፣ ሳይክሎፕሮቬራ፣ ሜሲጋይና ይባላሉ። ኢስትሮጅን ያለውን የወሊድ መቆጣጠሪያ መርፌ ከስድስት ወር በፊት የምታጠባ እናት መጠቀምም የለባትም። ፕሮጅስትሮን ብቻ ያለው የወሊድ መቆጣጠሪያ መርፌ የሚሰጠው በላይኛው የክንድ ጡንቻ 90 ዲግሪ ሲሆን አንድ የከተሰጠ በኋላ ወደ ሲስተም ይገባል። ሜድሮክሲፕሮጅስትሮን አሲቴት ወይም ዲፖፕሮቪራ 150 ሚሊግራም በየ3 ወሩ የሚሰጥ በጣም የተለመደ የወሊድ መቆጣጠሪያ መርፌ ነው። ዲፖ የወሊድ መቆጣጠሪያ መርፌ በጣም ተመራጭና ውጤታማ ሲሆን ይህንን ከተጠቀሙ እናቶች ውስጥ ሲታይ በአመት 0.3 እናቶች ከመቶ እናቶች ውስጥ ነፍሰ ጡር ይሆናሉ። ዲፖ እስከ 4 ሳምንታት ወይም አንድ ወር ድረስ ተጨማሪ ይከላከላል። እንዲሁም ይህን በተከታታይ ተጠቀመ ሴት በአማካኝ እስከ 9 ወር ድረስ ሳታረግዝ እንድትቆይ ያደርጋታል። ፕሮጀስትሮን ብቻ የያዘው ዲፖ የወሊድ መቆጣጠሪያ መርፌ እንዴት ይሰራል የሚለውን ስናይ በሁለት መንገድ ከፍለን እናያለን። አንደኛ የመጀመሪያ ዲፖ አሰራር ወይም ደግሞ ፕራይመሪ ሜካኒዝም ኦፍ አክሽን ስናይ እንቁላል እንዳይለቀቅ ያደርጋል። ይህንን 150 ሚሊ ግራም ዲፖ መርፌ አንድ ሴት ከወሰደች በኋላ እንቁላሉ ቢያንስ ከ13 እስከ 14 ሳምንታት አይለቀቅም። የፎሊክስ ስቲሙሌቲንግ ሆርሞንና የሊዩትናይዚንግ ሆርሞን መቀነስ የኤልኤች ሰርጅ እንዳይከናወን ያደርገዋል ይህም እንቁላል እንዳይለቀቅ ያደርገዋል ማለት ነው። ሁለተኛ የሁለተኛ የዲፖ አሰራር ሰከንዳሪ ሜካኒዝም ሶፍ አክሽንን ስናይ ይህ በሁለት መንገድ ነው። የመጀመሪያው የማህፀን ጫፍ የተለመደ ፈሳሽ ወፍራም መሆን። በዚህ ጊዜ የወንድ ዘር በቀላሉ ወደ ሴትዮዋ ማህፀን እንዳይገባ ያደርገዋል። ሁለተኛው ደግሞ የማህፀን ክፍል ኢንዶሜትሪም የሚባለው ግድግዳው መሳሳት። ምክንያቱም ከፍተኛ የሆነ ፕሮጀስትሮን እና ዝቅተኛ የሆነ የኢስትሮጅን ደረጃዎች መሆን ኢንዶሜትሪም መለወጥ ይህም መሳሳት በቀላሉ ጽንስ ግድግዳው ላይ እንዳይጣበቅ ይረዷል። ያ ማለት ኢምፕላንቴሽን እንዳይኖር ያደርገዋል ማለት ነው። አጠቃላይ የማህፀን ጫፍ ፈሳሽና የኢንዶሜትሪም ከመደበኛ ባህሪው መለዋወጥ በቀላሉ የወንድና የሴት ዘር እንዳይገናኝ ያደርገዋል። የድፖ ጠቀሜታዎችን ስናይ የግብረ ስጋ ግንኙነት ላይ ምንም ችግር አያመጣም። የግል ጉዳይ ነው። ማንም በእሷ ላይ ጣልቃ አይገባም። እሷ እንደፈለገችው መምረጥ ትችላለች። ይህ መርፌ ከቀጠሯ በፊት ሁለት ሳምንት ቀድማም ሆነ ዘግይታ ብመጣ ውጤታማ ነው። በጣም ውጤታማ ነው። ምቹም ነው። ምቹና ቀላል ነው ለመጠቀም። ሙሉ በሙሉ ይመለሳል። ይህ ማለት አንድ እናት መውለድ ብትፈልግ እስከ አራት ወር ቢያዘገይም ከዛ በኋላ ለመውለድ ዝግጁ ትሆናለች ማለት ነው። የኢስትሮጅን ሆርሞን የወሊድ መቆጣጠሪያ ለማይጠቀሙ በጣም ይህ ምቹ ነው ለጡት የሚያጠቡ እናቶች ምቹ ነው። ከወሊድ ከስድስት ሳምንታት በኋላ ማለት ነው፣ ወዲያውኑ መውሰድ ይችላሉ። ጡት ለማያጠቡ እናቶች ወይም ደግሞ ከውርጃ በኋላ ማለት ነው፣ በ24 ሰዓት ውስጥም ውጤታማ ነው። በማንኛውም የእድሜ ክልል መውሰድ ይቻላል። ነን ሜዲካል ስታፍ ከሰለጠኑ መስጠትም ይችላሉ። ማንኛውም የእድሜ ክልል መውሰድ ይቻላል። ነን ሜዲካል ስታፍም ከሰለጠኑ ደግሞ መስጠት ይችላሉ ማለት ነው። በብዙ ሴቶች ላይ ተቀባይነት ያለው ነው። ልክ እንደ ኪኒኖች በየቀኑ የሚወሰ የተወሰደ አይደለም። ዩዘር ዲፔንደንትም አይደለም ማለት አንድ ከተሰጠ ወዲያውኑ በሰውነት ውስጥም ስለሚሰራጭ፣ ከወሊድ መቆጣጠሪያ ባሻገር ዲፖ እንግዲህ ያለውን ጥቅም ስናይ የማሕፀን እጢዎችን ይከላከላል ወይም ደግሞ ዩትራይን ቲሞርስን፣ ኦቫሪያን ሲስት በተደጋጋሚ የመከሰት እድሉን ይቀንሳል። የእንቁላል አለመለቀቅን ተከትሎ ከማሕፀን ውጭ እርግዝናን ይከላከላል። ፐልቪክ ኢንፍላማቶሪ ዲዝስ የመከሰት እድሉን በጣም ነው የሚቀንሰው። ሴት ልጅ ከማረጧ ቀድሞ ያለውን ውጥረት ወይም ጭንቀት ይቀንሳል። የደም ማነስን ይከላከላል። አብዛኛው እናቶች ላይ የወር አበባ ስለሚዘጋ ነው። ኢንዶሜትራዮሲስን ይቀንሳል። እንደውም አንዳንዴ ደግሞ ያክማል። የሚጥል በሽታንም ይቀንሳል። ታዲያ የዲፖ ጉዳት ምንድን ነው ካል፣ አንዴ ከተሰጠ በኋላ ወዲያውም ችግር ቢፈጠር እርግዝና መኖር ቢታወቅ በቀላሉ ማስወጣት ወይም ማስወገድ አይቻልም። ውልደትን አራት ወርና ከዛ በላይ ያዘገያል። በየሶስት ወሩ ሌላ ዲፖ መውሰድ ያስፈልጋል። ወያ የረጅም ጊዜ እቅድ አይደለም ማለት ነው። የምግብ ፍላጎትን ይጨምራል፣ ይህም ክብደትን ይጨምራል። ጥቂት እናቶች በአመት ውስጥ 0.5 ኪሎ ግራም ክብደት እንዲጨምሩ ይህ የወሊድ መቆጣጠሪያ ያደርጋቸዋል። የአባላዘር በሽታዎችን ኤችአይቪንም ጨምሮ አይከላከልም። ዲፖን የወሊድ መቆጣጠሪያ መርፌ እነማናቸው መጠቀም ያለባቸው ስንል ልጅ ያላቸውም ሆነ የሌላቸው ያገቡም ሆነ ያላገቡ ከ10 ዓመት በላይ ያሉ ሁሉም ሴቶች፣ ውርጅ ያላቸው ሴቶች፣ በየቀኑ የፈለጉትን ሲጋራ የሚያጨሱና እድሜያቸው ከ35 ዓመት በታች የሆነ በየቀኑ ከ15 ሲጋራ በታች የሚያጨሱና እድሜያቸውም ከ35 ዓመት በላይ የሆኑ ሴቶች፣ አሁንም ይሁን በፊት የደማነስ ያለባቸው ሴቶች፣ ቫሪኮስ ቬን ያለባቸው፣ ኤች አይ ቪ ያለ ያለባቸው ህክምናውን የጀመሩ ምን ያልጀመሩ፣ ወደ ካንሰር ያልተቀየረ የጡት ላይ በሽታ ያለባቸው፣ የራስ ምታት፣ ከፍተኛ የደም ግፊት፣ የልብ በሽታ፣ መደበኛ ያልሆነ የወር አበባ መፍሰስ ያላቸው፣ የወባ በሽታ ያለባቸው፣ የታይሮይድ በሽታ የማሰነት ያለባቸው፣ የሚጥል በሽታ ያለባቸው መጠቀም ይችላሉ። ታዲያ ዲፖ መጠቀም የሌለባቸው ሴቶች እነማን ናቸው? ሰጡር ወይም እርጉዝ መሆኗ ከተጠረጠረ ወይም ከተረጋገጠ የ ጉበት በሽታ ያለባቸው እናቶች፣ የደም መርጋት በሽታ ያለባቸው እንደ ስትሮክ አይነትም ያለባቸው፣ ባልታወቀ መንገድ ደግሞ ከማፀን ደም መፍሰስ ካለ የጡት ወይም ደግሞ የመራቢያ አካላት ካንሰር ካለ ዲፖን መውሰድ አያስፈልግም። ዲፖን መጠቀም ምን የጎንዮሽ ጉዳት አለው? የመጀመሪያ ሶስት ወር የወር አበባ መዛባት ያመጣል። መደበኛ የወር አበባ መፍሰስና ለረጅም ጊዜ የወር አበባ መፍሰስም ይሆናል ማለት ነው። አንድ አመት ላይ ደግሞ በተለይ አንድ አመት ሲሞላው መደብ መደበኛ የሆነ የወር አበባ መቅረት ይኖራል። አልፎ አልፎ ደግሞ የወር አበባ መፍሰስና ያልተለመደ የወር አበባ መፍሰስ ይኖራል። የክብደት መጨመር፣ የራስ ምታት፣ ራስን ማዞር፣ ሆድን መንፋትና ምቾት ማጣት፣ የሙድ መለዋወጥ፣ ለወሲብ ስሜት መቀነስና የአጥንቶች ዴንሲቲ መቀነስ ናቸው። እዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ሼር በማድረግ ላይክ በማድረግ ደግሞ ብዙ ሰው ላይ እንዲደርስ እንድታደርጉ በአክብሮት እጠይቃለሁ። ዲፖን ለመጠቀም ሴቷ የወራ አባ በመጣ በሰባት ቀን ውስጥ ከመጣች ዲፖን ተጠቅማ ባካፕ ሜተር ወይም ሌላ ተጨማሪ የወሊድ መቆጣጠሪያ አያስፈልጋትም። ነገር ግን የወር አባ ከመጣ ከሰባት ቀን በላይ ከሆነው ነፍሰ ጡር አለመሆኗ ተረጋግጦ ዲፖ መርፌ ይሰጣታል። ነገር ግን ባካፕ ሜተር ለሰባት ቀን ወይም ደግሞ ሌላ ተጨማሪ የወሊድ መቆጣጠሪያ እንደ ኮንዶም አይነት መጠቀም አለባት። ሴቷ ግን ቅመም የሌለው አዩሲዲ የወሊድ መቆጣጠሪያን ስትጠቀም ከነበረ መቀየር ብትፈልግ ወዲያውኑ ዲፖ መውሰድ ትችላለች። የቷ ቅመም ወይም ሆርሞን ያለው የወሊድ መቆጣጠሪያን ስትጠቀም ከቆየች፣ ወይም ደግሞ በሌላ አባባል ነፍሰ ጡር አለመሆኗ ከተረጋገጠ በኋላ ወዲያውኑ ዲፖ መውሰድ ትችላለች። ባካፕ ሜተድ መጠቀም ግን አያስፈልጋት። ሌላኛው ዲፖን ስትጠቀም ከነበረ በቀጠሯ ዲፖን መጠቀም ትችላለች። አንድ እናት ከወለደች በስድስት ወር ውስጥ ስናይ ሙሉ በሙሉ ጡት የምታጠባ ከሆነ ከሆነ ከስድስት ሳምንት በፊት መርፌ መውሰድ የለባትም። ምክንያቱም የህፃኑ ጉበት ማቹር ሊሆን ስለማይችል ለዲፖ ሜታፖላይዝ በቂ አይሆንም። ስለዚህ ከስድስት ሳምንታት በኋላ ብትወስድ ይመከራል ማለት ነው። በዚህ ስድስት ወር ውስጥ ሙሉ በሙሉ ጡት ብቻ ጡቶቻ የምታጠባናት የወራዋ ካልተመለሰ ከስድስት ሳምንት እስከ ስድስት ወር ድረስ ባለው ያለ በአካፕ መጠቀም ትችላለች ዲፖን ማለት ነው። የወራ አዋ ከመጣ ግን ወዲያውኑ የወራዋ ላይ እያለች መውሰድ አለባት። ከወለደች ከስድስት ወር በላይ ሆኗት ሙሉ በሙሉ ጡት የምታጠባናት የወራዋ ካልተመለሰ ነፍሰ ጡር አለመሆኗ ተረጋግጦ ዲፖን ከባካፕ ጋር መውሰድ አለባት። ይህን ባካፕ ክርስቶስ ለሰባት ቀን ነው። የወር አበባ ከተመለሰ ግን ወዲያውኑ የወር አበባ ላይ እያለች ዲፖን መውሰድ ትችላለች ማለት ነው። ከወለደች አራት ሳምንታት በፊት ሆኗ ጡት የማታጠባ እናት የአለባ ካፕ ዲፖን መውሰድ ትችላለች። ከወለደች ከአራት ሳምንታት በላይ ሆኗት ጡት የማታጠባ እናት የወራቧ ካልተመለሰ በማንኛውም ጊዜ ነፍሰ ጡር አለመሆኗ ተረጋግጦ ዲፖ ከባካፕ ጋር ይሰጣታል። ባካፑን ደግሞ ለሰባት ቀን መጠቀም አለባ። የወራቧ ከተመለሰ ግን ወዲያውኑ በወራባ ጊዜ ዲፖ እንድትጠቀም ይመከራል። በየወሩ የወራባ ማያዩ ከሆነ ከመውለድም ሆነ ከጡት የሚያጠቡ ጋር ያልተያያዙ እናቶች ነፍሰጡር አለመሆናቸው ተረጋግ ያቀዳጁ ዲፖ ይሰጣል። ባካፕ ሜተድም ለሰባት ቀን የግድ መጠቀም ያስፈልጋል። ከውርጃ ጋር በተገናኘ እናትየዋ ባስወረዳት በሰባት ቀን ውስጥ ከመጣች ወደ ጤና ተቋም ያለ ባካፕ ዲፖን መስጠት ይቻላል። ነገር ግን ካስወረዳት ከሰባት ቀን በኋላ ከመጣች ነፍሰ ጡር አለመሆኗ ተረጋግጦ ዲፖ ከባካፕ ጋር ለሰባት ቀን መጠቀም ትችላለች። ለደች ከስድስት ወር በላይ ሆኗት ሙሉ በሙሉ ጡት የምታጠባናት የወር አበባዋ አካል ተመለሰ ነፍሰ ጡር አለመሆኗ ተረጋግጦ ዲፖን ከባካፕ ጋር መውሰድ አለባት። ይህን ባካፕ እስቶስ ለሰባት ቀን ነው። የወር አበባ ከተመለሰ ግን ወዲያውኑ የወር አበባ ላይ እያለች ዲፖን መውሰድ ትችላለች ማለት ነው። ከወለደች አራት ሳምንታት በፊት ሆኗት ጡት የማታጠባ እናት ያለ ባካፕ ዲፖን መውሰድ ትችላለች። ከወለደች ከአራት ሳምንታት በላይ ሆኗት ጡት የማታጠባ እናት የወር አበባ ካልተመለሰ በማንኛውም ጊዜ ነ ነፍሰ ጡር አለመሆኗ ተረጋግጦ ዲፖ ከባካፕ ጋር ይሰጣታል። ባካፑን ደግሞ ለሰባት ቀን መጠቀም አለባት። የወር አበባ ከተመለሰ ግን ወዲያውኑ በወር አበባ ጊዜ ዲፖን እንድትጠቀም ይመከራል። በየወሩ የወር አበባ የማያዩ ከሆነ ከመውለድም ሆነ ከጡት የሚያጠቡ ጋር ያልተያያዙ እናቶች ነፍሰ ጡር አለመሆናቸው ተረጋግጦ ዲፖ ይሰጣል። ባካፕ ሜተድም ለሰባት ቀን የግድ መጠቀም ያስፈልጋል ከውርጃ ጋር ተገናኘ እናትየዋ ባስወረዳት በሰባት ቀን ውስጥ ከመጣች ወደ ጤና ተቋም ያለ ባካፕ ዲፖን መስጠት ይቻላል። ነገር ግን ካስወረዳት ከሰባት ቀን በኋላ ከመጣች ነፍሰ ጡር አለመሆኗ ተረጋግጦ ዲፖ ከባካፕ ጋር ለሰባት ቀን መጠቀም ትችላለች። የወር አበባ ከመጣ ወዲያውኑ ዲፖን እንድትወስድ ነው የሚመከረው። ከድንገተኛ የወሊድ መቆጣጠሪያ ጋር በተገናኘ ድንገተኛ የወሊድ መቆጣጠሪያ በወሰዱበት ቀን መጠቀም ዲፖን ወይም ደግሞ የወር አበባ በመጣ በሰባት ቀን ውስጥ ዲፖን መጠቀም ይቻላል። ነገር ግን ባካፕ ሜተድ መጠቀም ያስፈልጋል። በአጠቃላይ የወር አበባ ሳይመለስ የእርግዝና ምልክት ካሳየች ወደ ጤና ተቋም መምጣትም ያስፈልጋል። ሙሉ በሙሉ የናጡት ማጥባት ትክክለኛ የወልድ መቆጣጠሪያ ዘዴ ይሆናል። መቼ ስንል፣ አንደኛ የወር አበባ ካልተመለሰ፣ ሁለተኛ ሙሉ በሙሉ የናጡት ብቻ የምታጠባ ከሆነ፣ ሶስተኛ ህፃኑን በወለደ ልጅ በስድስት ወር ውስጥ ከሆነ ሙሉ በሙሉ ጡት ማጥባት ማለት ጡት በሚጠባበት መካከል ያለው ጊዜ ቀን ላይ ከአራት ሰዓት ካልበለጠ፣ ማታ ላይ ደግሞ ከ6 ከስድስት ሰዓት ካልበለጠ፣ በአጠቃላይ በ24 ሰዓት ውስጥ ከ8 እስከ 12 ጊዜ የምታጠባ ከሆነ ነው።